ተከበራችሁ የመከላከያ ሰራዊት አባላት የሆናችሁና ጡረታ ወጥታችሁ እንደዚህ አይነት ዝግጅቶች በሚኖሩ ጊዜ ሁልጊዜ ከኛ ጋር የምትሳተፉ የሰራዊት ቤተሰቦች ዛሬ እዚህ የተገናኘ ነው "እንዳይደገም መቼም አንረሳውም" በሚል ፕሮግራም በየአመቱ የሚከበር የሰሜን ዕዝ ዝክረ ሰማዕታት ማስታወሻ ቀን ነው። መከላከያ ሰራዊትም ሆነ የኢትዮጵያ አርበኛ እየሞተ ነው። መስዋዕትነት እየከፈለ እየሞተ ነው። አገር ያቆየው ሞት መስዋዕትነት በሰሜን እዝ አልተጀመረም። ከዛ በፊት መዓት ሞቶች መስዋዕትነቶች ነበሩ። አገር በመከላከል አገር ለማቆየት የተከፈሉ መስዋዕትነቶች አሉ። ከሰሜን እዝ በኋላም መስዋዕትነት አለ፣ እየተከፈለ ነው፣ ዛሬም እየተከፈለ ነው። የሰሜን እዝ መስዋዕትነት ወይም ዝክር ልዩ የሚያደርገው በኢትዮጵያ ታሪክ ለመጀመሪያ የሆነ ነገር ስለሆነ ነው። ለመጀመሪያ ጊዜ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 የትግራይ ህዝብ ከሻቢያ ለመከላከል ነው። የትግራይን ህዝብ ሊጠብቅ ነው። ምንም ሌላ ስራ የለውም። እዛ ሻቢያ የትግራይን ህዝብ እንዳያበሳብስ፣ ሻቢያ የትግራይ ህዝብ ሞራል እንዳይነካ ለትግራይ ህዝብ እኔ ነኝ ያለሁት፣ እኔ ነኝ የትግራይ ህዝብ ምሽግና አጥር ብሎ ነው እዛ የተቀመጠው። እሱ ብቻ አልበቃው፣ እሱ ብቻ አልበቃው፣ ትግራይን በማልማት ነው ሰሜን ዕዝ ያሳለፈው። መከላከያ ሰራዊት እንደ ትግራይ ትምህርት ቤት የሰራበት ክልል የለም። ጤና ጣቢያ የሰራበት ክልል የለም። አርሶ አደሩን አግዞ ግብርና ላይ የተሰማራበት የለም። እጃጠር ወላጆች ልጆችን ሰብስቦ ያስተማረበት ክልል የለም። ከዛም አልፎ ለትግራይ ጀግኖች ሀውልት የሚሰራ ሰራዊት ነው የነበረው። ሰሜን ሀውልት ሽሬ ላይ የቆመውን የሀየለውም ሀውልት የሰራው መከላከያ ሰራዊት ነው። እኔና አበባው ነበርን እዛ። አበባው የማእከላዊ አዛዥ ሆኖ እኔ የእሱ ምክትል ሆኜ ሽሬ ላይ ሄድኳርተር ነበረን። እዛ ሆነን ተመካክረን ሰራዊት አስተባብረን አየሎሞ የመሰለ ጀግና ብለን ገንዘብ አዋጥተን አዲስ አበባ ላይ ከተሰሩ ሀውልቶች የሚወዳደር ሀውልት ነው የሰራ ነው። የትግራይን ሕዝብ ጀግናም የሚያከብር የነበረ ሰራዊት ነው። አንደኛ ይሄ ሁኔታ አለ። እየጠበቅ ነው እያገዝ ነው የነበረ ህዝብ ነው። እንግዲህ ከዚህ ህዝብ ውስጥ የወጣ ከዚህ ህዝብ ውስጥ የወጣ በጣም ጥቂት ጉጅሌ በክህደት ይህንን ባለውለታ ሰራዊት የመታበት ቀን ስለሆነ በጣም ያማል። ስለዚህ ልዩ ቀን ነው። ልዩ ቀን ነው። ዚያድባሬ የወረረን ጊዜ፣ ዚያድባሬ ወረረን፣ ዚያድባሬ ካደን ብለን የሰማዕታት ቀን አናከብርም። የድል ቀን ነው የምናከብረው። የድል ቀን ነው የምናከብረው። አድዋ ዘምተን አድዋን ነፃ አድርገን የድል ቀን ነው የምናከብረው። የክህደት ቀን አክብረን አናቅም። ብዙ የካዱን ባዕዳን አሉ፣ አናከብርም። ወገን ዜጋ ወዳጅ ሲከዳህ ግን ከርቶ ደግሞ ምቹ ሁኔታ ጠብቆ አድብቶ ሲያርድህ ግን መከበር ያለበት ቀን ነው። ለዚህ ነው የምናከብረው።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 ጥሩ ጥሩን እየመረጥን ካልጻፍን በስተቀር አሳፋሪ ታሪክ ነው። የክህደት ቀን ነው። ወንድም ወንድሙ ላይ የጨከነበት ቀን ነው። ለዚህ ነው የምናስታውሰው፣ እንዳይደገም ነው የምናስታውሰው። በጣም ልብ የሚሰብረው ደግሞ ሲያዙን፣ ሲመሩን፣ ሲያዋጉን፣ ሲያደራጁን የነበሩ ሰዎች ገልበጥ ብለው ገልብጥ ብለው በአንድ ፕሪፈሪ ቦታ ተሰብስበው፣ ተደራጅተው፣ ተቀናጅተው፣ ዶልተው ሸር የሚባል ሴራ የሚባል ሁሉ ጠብጥበው ያንን ራሳቸውን ሲጠብቅ እና ሲከላከል የነበረውን ሰራዊት መምታታቸው በጣም ያማል፣ በጣም ያማል። ስዩም መስፍን እኮ የኢትዮጵያ የውጭ ጉዳይ ሚኒስትር ሆኖ ደረቱን ነፍቶ በአደባባይ በውጭ አገር በአፍሪካ መድረክ በዓለም መድረክ ሚናገር የነበረው ያ ሰራዊት ስለነበረ ነው። አስከበረናቸዋል፣ ጠብቀናቸዋል። ሻዕቢያ ወረራ መጥቶ ሻዕቢያን አሸንፈን ከውድቀት ከሽንፈት አድነናቸዋል። እነሱ ናቸው ሲመሩን ሲያስተዳድሩን የነበሩ የነሱን ትዕዛዝ ተቀበለን ነበረ ስንሰራ የነበረ ሰሜን እዝ የነሱ ግርማ መጎስ ነው የነበረ በአንድ ጊዜ እንደዚህ አድርገ የኢትዮጵያን ህዝብ መክዳት የታሪክ ጠባሳ ነው የታሪክ ጠባሳ ነው። ከአራት ኪሎ በረ መቀለ ሄደ ሴራ ሰርተ ዶልተ ህዝብ አደናግረ በዘረኝነት ቀስቅሰ፣ ሰራዊቱን አፍርሰ የመጨረሻው የዚህ ሀገር ምሽግ ሰሜን እዝ ነው ብለ ሰሜን እዝን ማፈራረስ በጣም ክህደት ነው። ከኛ ጋር ከኔ ጋር የበሉ ጀነራሎች አሉ። ከኔ ጋር ጓደኛ የነበሩ ጀነራሎች አሉ። በክፉ ቀን ስንረዳዳ የነበሩ ጓደኞች አሉ። ኢትዮጵያን ለመጠበቅ ከኛ ጋር ሆነው አብረን ሆነን ሀሳብ ስናንሸራሽር የነበራቸው ሰዎች አሉ። በአንድ ጊዜ ተገልብጠው ጠላት ሆኑ። ማ ላይ? ኢትዮጵያ ላይ። ያን ጊዜ እኮ 2013 እኮ መንግሥት አዲስ ነው፣ በእግሩም አልቆምም፣ ሰራዊቱንም አልገነባም አልገነባም፣ አንድ ጥይት አልገዛ፣ ራሱም አልተረጋጋ። ሁሉም ፖለቲከኛ ነኝ ባይ እየወጣ በየዞኑ የሚበጠብጠው የነበረ መንግስት ነው። ታስታውሳላችሁ? ሻሸመኔ ሲቃጠል፣ አጫሉ ሲሞት፣ የቡራዩ፣ የአብዲ ኢሌ የሲዳማና ወላይታ ግጭት፣ የአክቲቪስቶች በየጊዜው የሚፈጥሩት ረብሻ፣ እዛ ውስጥ ነው የነበረው ያ መንግስት። መንግስት ይሄንን ትቶ ህወሓት ላይ ጦርነት ከፍታለሁ ብሎ ሊያስብ አይችልም። እንደዚህ አይነት ታሪክ የለም። ጦርነት ተዘጋጅተህ ነው እንጂ ሳትዘጋጅ ጦርነት መቀመጫህን አስተካክለህ ነው እንጂ መቀመጫ ሳይስተካከል አታውጅም። የጎደለንን ትጥቅ ሰሜን እዝን በመምታት ካሟላን ማንም አያቆመንም ብሎ ጦርነት የጀመሩ እነሱ ናቸው። ይሄ አዲስ የመጣው መንግስት በአንድ ጊዜ እንጠራርገዋለን ብለው ሪፖርት አድርገዋል። ነጮች፣ ይቅርባችሁ አትችሏቸውም ብለውናል። ይቅርባችሁ አትችሏቸውም 250 ሺህ ሰው አዘጋጅተዋል ድሮም ደርግ አሸንፈዋል እነዚህ አይቻሉም እጅ ስጡ ነው ያሉን ፈረንጆች እጅ መስጠትማ የወላጆቻችን አይደለም እጅ ከመስጠት አንድ ቀን ማደር የለንም ብንም መሞት አለብን ብለን ነው ወደ ውጊያ የገባ ነው። እንትና የተናገረው ትክክል ነው። እዚህ ማን ነው ስሙ ሴኩቱሬ ሀቅ ነው የተናገረው። ያን ጊዜ መላው ህዋት አጨብጭቧል። በኋላ ሴኩቱሬ ከሞተ በኋላ ጦርነቱን እናንተ ናቸው የጀመረችሁት የሚል የዲፕሎማሲ ጫና ሲመጣ ሴኩቱሬንም ካዱት። ካዱት ተናገር ብለው ያስወጡት ግን እነሱ ናቸው። የእነሱ ቃል አቀባይ ነበር ያኔ። እንቅልፍ መተኛት የጀመርነው ሰራዊታችን መቀሌ ሲገባ ነው። አንድ መደባለቅ የሌለበት ነገር። ስለዚህ ክደትና አስነዋሪ ታሪክ ስናወራ እያወራን ያለነው ስለ ህዋት ነው፣ ስለ ትግራይ ህዝብ አይደለም። ህዋትም በሙሉ አይደለም። ህዋት ራሱ በሙሉ አይደለም። ምክንያቱም አንዳንድ ጊዜ ነገሮች ጅምላ የሆኑና አገር የሚጎዳ ድምዳሜ ላይ ይደረሳል። እኛ እኮ ሕግ ማስከበር ብለን ራሳችንን ለማከላከል መልሰን ስናጠቃ፣ የትግራይ ህዝብ ምንድን ነው ሲል የነበረ እረ፣ ጉድ እረ እዝጊዮ! ምን አይነት ክደት ነው? እንዴት እንደዚህ ይደረጋል? እያለ በልጆቹ ያፍር ነበር ያፍር ነበር። እኛ ተመልሰን ስንገባ አጨብጭቦ ነው ሲቀበል ነበር። እንደተበደልን ያውቃል። ህወሓት በሠራው አፍሯል። አንገቱ ደፍቷል። ይገርማቸዋል። መቀሌ እስክንገባ ድረስ አንድ አንድ ትንኮሳ አልነበረውም። የትግራይ ጦርነቱን አይቀበለውም። የሰሜን ዕዝን ክህደት አይቀበለውም እና ይሄ መካድ የለመደ የአንድ ከጂ ካዲ ጉጅሌ ስራ ነው አድርገን ነው መውሰድ ያለብን። ያ ጉጅሌ ደግሞ ከጀመረ ሃምሳ ዓመቱ ነው። ከጀመረ ሃምሳ ዓመቱ ነው። ግብጾ ሻቢያን ቀጥረው ሻቢያ እሱን ቀጥሮ ኢትዮጵያን ወቅቶ ባህር በርና ያሳጣንና አገር ያስገነጠለ ካዲ ነው። ኑ እንታረቅ ብሎ የፖለቲካ ድርጅቶችን በእርቅ መድረክ ጋብዞ በሬ አርዶ ያረደ ካዲ ነው። ሰሜን ዕዝ ላይ ደገመውም እሱ ነው። አሁንም በየቀኑ ይክዳል። አሁንም በየቀኑ ይክዳል።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

ብዙሃን ኮሚኒኬሽን ቴክኖሎጂ ስላልነበረ በደንብ አይታወቅም። አሁን ግን የግሎባላይዜሽን ዘመን ስለሆነ የሚደበቅ ነገር የለም። ስለሌለ ሲደበቅ የነበረ ባንዳ በገሃድ ወጣ ወጣ። ደግሞ አፍሩም ሚዲያ ላይ ወጥተው ባንዳነታቸውን በጋህድ ይናገራሉ። አፍሩም እንዴት በአይን በጨው ፊታቸውን አይናቸው የታጠቡ ናቸው ይናገራሉ። ባንዳናቸው ወጥተው ይናገራሉ። ስለዚህ የሰሜን ዕዝ ጥቃት የባንዳ ስራ ነው፣ የክህደት ስራ ነው። የታሪክ ጠባሳ ነው። የድሮ የነበሩ ባንዳዎች ዘመናዊ መገለጫ ነው። እንደዛ አድርገን እንውሰደው። ከህዝብ ጋር የሚገናኝ ነገር የለም። ብዙ ሰው ከትግራይም ከራሱ ከህዋትም ብዙ ሰው ነገሩ የገባው በኋላ ነው። ቆላ ተንቤን ከገቡ በኋላ መረጃ የሚሰጠን የነበረ የትግራይ ህዝብ ነው። በኋላ ነው ፖለቲካው ሲበላሽ ነገሩ የተበላሸው። ፖለቲካው ሲበላሽ ማለት ዲፕሎማሲው ተበላሸ፣ ጊዜያዊ አስተዳደሩ ተበላሸ። ከዛ በኋላ ነው ብዙ ሰው ይሄ ነገር ምን ማለት ነው ማለት የጀመረው። እናት ልጇን ወዳ ፈቅዳ ሰጠች የሚለው የህዋት ትርክት በጣም ውሸት ነው። የትግራይ እናት ልጄ ይሞትልኝ ብላ ሰጥታ አታውቅም። አስገድደው ነው የሚወስዱት፣ አስገድደው አወዳድረው አንቺ የጀግና እናት አንቺ የፈሪ እናት እያሉ ወጣቱን፣ ቀሚስ ነው የምትመርጠው ወይ ሱሪ እያሉ እያሸመቀቁ። ቀሚስ የለበሱ ሴቶቻችን እኮ በጀግኖች በጀግነት ወድቀዋል። እንደዚህ ነው ቅስቀሳቸው። እንዲህ አድርጎ ነው የወሰዱት፣ እንዲህ አድርጎ ነው ያስለቀሱት። ሶ ከአሁን በኋላም እናስለቅሳታለን በሚል እየሰሩ ስለሆነ የትግራይ ሕዝብ ራሱን ነጻ መውጣት አለበት። የህዋት ጉጅለየ፣ ወንጀለኛው ጉጅለየ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 ይሄ ታሪክ እንዳይደገም ሁልጊዜ በየዓመቱ ማስታወስ አለብን፣ ለሰራዊታችን ግንባታ መጠቀም አለብን። ለዛ ነው ዛሬ ይሄ መድረክ የተዘጋጀው። በተቻለ መጠን አገራችን የሰላም የልማት አገር እንዲሆን እንፈልጋለን። እኛ ጥያቄያችን አሁን አድጓል። ጥያቄያችን አድጓል፣ ሲታፈን የነበረ ጥያቄ ወደ አደባባይ ወጥቷል። እያለማን ነው። ሰላም ለመምጣት መከላከያ ሰራዊት እየታገለ ነው። ሰላም መምጣቱ አይቀርም አገር መልማቱ አይቀርም። ህዳሴም ተገድቧል። የቀረን ጥያቄ አለ። የቀረን ጥያቄ ደግሞ እናሳካዋለን። እና መከላከያ ሰራዊት የቆመው ለሰላም፣ ለልማት ለብሔራዊ ጥቅም በኢትዮጵያ ብሔራዊ ጥቅም ነው የቆመው። ሌላ ዓላማ የለንም። መከላከያ ሰራዊት ፓርቲ አይደለም። ተወዳድሮ ስልጣን አይዝም። በጉልበትም ስልጣን አይዝም። እኛ ለስልጣን አይደለም የምንዋጋው። እኛ ኢትዮጵያን ለማኖር ለማቆየት፣ የሰጡንን አገር ለልጆቻችን ለማስተላለፍ ነው። እኛ ለደሞዝ አይደለም የኛ ደሞዝ ከህብረተሰቡ ገቢ ምንጭ በላይ አይደለም። አገር የሌለው ሰው ሰው አይደለም ብለን ነው። አገር የሌለው ሰው ሰው አይደለም። መከላከያ ሰራዊት እየታገለ ያለውና ኢትዮጵያ ህዝብም የመከላከያ ሰራዊት ወዳጆችም ይህን ልትረዱልን ይገባል። አንቸኩልም፣ ጦርነት አንቀሰቅስም፣ ጦርነት አንፈልግም። በሰላማችን ላይ በልማታችን ላይ በብሔራዊ ጥቅማችን ላይ የመጣ ግን ከድንበር ያለፈ ግን መዋጋት አለብን። የተደራጀ ነውም የታጠቅ ነውም። ለዛ ነው በዚህ አምስተኛ ዓመት እኔ ያለኝ መልእክት ይሄ ነው። ስድስተኛ ዓመት ይመጣል። ያን ጊዜ አሁን ካለን ደረጃም በጣም የተሻሻለ ሁኔታ ተፈጥሮ እንደገና እናከብራለን እንደገና እንዘክራለን ብዬ አስባለሁ። አመሰግናለሁ።